በፓርትነሮች በኩል እንደሆነ አርገሽ ነው ያስረዳሽ። ኦፍ ኮርስ ከዚህ መጥቶ ከፓርትነሪ ጋር ቆርጧል። የሚገርምህ ማለት ነው የሚ ከፓርትነሪ ጋር እኮ ሁሉ ተገናኝቶ ስራ ሁሉ ሲያማርቅ አልፈልግም፣ ይሄን አልሰራ ሲል ኦኬ ተብሎ ለደላላ እንደገና አንድ ሺህ ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረል። እኔ የእውነት አንድ ነገር ልንገር የሆኔ ልጁ በእውነት በጣም በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ እንዴት ነው መንገድ ላይ ጣሉ? ካምፓኒ ውስጥ እየሰራ ያለ አስራ አምስት ቀን ቀርቶታል፣ ደሞዝ ይበላል። አይ ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገር ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን እሱን እናውራ እሱን እናውራ። ታታፕ እያደረጋችሁ ፋሚሊ ፕሊዝ ጋርድ ሆኖ ሊቀጠል በጣም ልጁ ልጁ ይምጣ ዱባይ ላይ ስለተነጋገሩ አውቃለሁ። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኪሪቲ ካል እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኪሪቲ ቢሆን አይደለም ለሴኪሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደሆነ የፈለገው ረ ሴኩሪቲ ማረ ለመጀመሪያ የፈለገው ሹፍርና ነው ቤትኛው ሂሳብ ነው ሹፍርና የሚያገኘው ሹፍርና እንደማያገኝ መጀመሪያም ነግረዋለሁ ባለው። ኦኬ አይኔ ስራ ችግር የለም ባለው ስራ ሴኩሪቲ ግን በየቀኑ የሚገርም ነበረ። አጋጣሚ ይዛሳ መረጃ ያላችሁ ሰዎች አንዳችሁን ላስገባ። ዝምብላችሁ እዚህ ከምትጽፉ አንዳችሁ መረጃ ያላችሁ ሰዎች ከነመረጃው መረጃው ግቡ፣ እንደሱ ይሻላል። ዝም ብሎ መሳደቡ ትርጉም የለውም እና አንድ ሰው እስቲ መረጃ ያላችሁ መረጃ ያለኝ የሚል ሰው እሺ፣ ላስገባ። የምታቁ ሰው አለ? መረጃ ያለው አንዳችሁ ገብታችሁ በመረጃ እንትን ብትሉኝ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው ሁለዳ ቤት ቀርባለሁ ብላለች መታለች። የመጣችውን በአግባቡ መጠየቅ ሲቻል የማንም ቆሾ ቆንቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ የያዙ ልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። መሲን አውርደዋል፣ እነ ይዚህ በሏል። ስለዚህ የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይካሄድም። በፍላጎት ይመስለኛል አይደል እንዴ? በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ መታሄድ መሰላችሁ? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም የመጣው ከእኔ አብሬ ፕሮሞት ከማረገው ሰው ጋር ነው ውል ያለው ብለውኝ፣ እንዲሁም ከስፖርት አቋርጬ ነው ሁላሁን የገባሁትን ለማናገር እኔ አሁን እንደም ፓርትነሬ ጋር ሆኜ የተመልሰን እንገባለን ያለውን ሁኔታ እኔ ይህን ነገር ሳይጠራ በጣምር አልፋታው። ግልጽና ግልጽ ነው። ኤኒ ታይም አለሁኝ፣ እከታተልሃለሁ። ወደ ሶስት ሰዓት ነው የሰራውት ስፖርት ልጠብቅህ መልሼ ልግባል። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ ከታኝ